በአንድ ሼክ ብቻ በሼኮቹ በሼክ ሰይድ አህመድ ሙስጠፋ ብቻ ሀሳቦቹ እንዲጠቃለሉ አድርገን ነበር። ዛሬ ግን ሼክ ሀሚድ ሙሳ እና እኔም ያሉትን የተወሰኑ የቀሩትን ነገሮች ጨምረን ጊዜ ካለን የሚቀጥለው አንቀጾች ጋር እንሄዳለን፣ አለበለዚያ ግን በእነዚሁ ዙሪያ ላይ ያሉትን ነገሮች እናያለን። ሼክ ሀሚድ ባለፈው ትምህርታችን ላይ አይሁዶች ስለ መላእክቶች ጠላትነት ገሌ ጠላታችን ነው፣ ገሌ ወዳጃችን ነው፣ እገሌ ቢሆን ኑሮ እንከተልህ ነበር፣ ገሌ ግን ጠላታችን ነው፣ ጦርነት የሚያውጅ ምን የሚያደርግ ምን የሚያደርግ እያሉ ዝም ብለው ሲፈላሰፉ እንደነበር እና አላህ ሱብሓነሁ ወተዓላ የጅብሪል ጠላት ማለት የሁሉም መላይካ ጠላት ነው። የ የጅብሪል ጠላት ማለት የእኔም ጠላት ነው። የጅብሪል ጠላት ማለት የሚካኤልም ጠላት ነው። ውሸታችሁን ነው፣ ሚካኤልና ጅብሪል የተለየ ተልእኮ የላቸውም በሚል እንዴት እንደነበረ በይፋ ነግሮናል። አላህ እና ትኖቹ አይሁዶቹ የሰሩት ደባ በኡማው ላይ ለሙስሊሙ እስላምን ለማጥፋት የተጠቀሙት መንገድ በጣም ብዙና ሰፊ ነው። ከነዚህ መካከል የጥንቆላ ጉዳይ በተለይ ከነቢይ ጋር አያይዘው የሱሌይማን ተግባር ነበረ እያሉ ሱሌይማንም እንዲህ ነበረ እያሉ የሰሩትን ደባ መቶ ሁለተኛው አንቀጽ ላይ በሰፊው ያብራራል። በሱ ላይ የምትጨምሩት ካለሁ ከፊትም ካሉት አንቀጾችን መነሳት ይቻላል። አንድ መቶ ሁለተኛው አያት ስለ ሲሕር ነው የሚናገረው። አላሁ ሱብሃነሁ ወተዓላ በአያት ውስጥ አንደኛ ወተበዑ ማ ተትሉ ሸያጢ ነው ሲል ሲሕር ከናካቴው የሰይጣን ንባብ የሰይጣን መነባንብ መሆኑን ገልጿል። ሁለተኛ የይሁዶች ስራ መሆኑን ከይሁዶች ታሪክ ጋራ ተገናኝቶ ስለመጣ ገልጾልናል። ሶስተኛ፣ አልቧልታውን አምክኗል፣ ነቢዩላህ ሱለይማን በየሲሕር ስራቸው ላይ ተሳታፊ ነበሩ የሚለውን አላህ አሁን እንትን ብሏል ወማ ከፈረ ሱለይማኑ ወላኪና ሸያጢና ከፈሩ ብሎ ነቢዩላህ ሱለይማን ነፃ አውጥቷል። አራተኛው አለዚነ ዩዓሊሙን ናስ ሲሕር ድግምትን በአስተማሪነት የሚያስተምሩት ሰዎች ቢነሱ ልቁርአን ካፊር ናቸው ማለት ነው። ሌላው ሲሕር በራሱ ኩፍር መሆኑን እንማራለን። ከሲሕር መጥፎ ተግባራቶች መካከል አንዱ ባልና ሚስትን መለያየት ነው። እሱንም እዚሁ አያት ላይ ተጠቅሷል። የሌላው አጀንዳ ደግሞ ሲሕር የሚጎዳ እንጂ የሚጠቅም ነገር የለውም። ወማሁም ቢጣሪ ነቢሂ ምን አሐድን ኢላ ብኢዝን ላህ። እንደው ጉዳት እንኳን ቢመጣ በአላህ ፍቃድ እንጂ ራሱን በራሱ ልክ እንደው ሳሒሩ ሰማይ ዝቅ ማድረግ፣ መሬት ከፍ ማድረግ የሚችል አቅም ያለው መስሎ የሚታየው ሰው ካለ በጣም የተሳሳተ መሆኑን ገልጾልናል። ከዛም በተጨማሪ ደግሞ

ቢያውቁ ኖሮ ይህንን የሲሕር ተግባር አይገኙበትም፣ ብሏል አላህ ሱብሓነሁ ወተዓላ። ሲሕር ከባድ ነገር መሆኑን ነው የምንማረው። ሲሕር ሑክሙ ኩፍር ነው። ሁለት ለሁለት ይከፈላል ይላሉ ዑለማዎቹ። ከሸይጣን ጋራ በሚደረገው ቅንብር ወይም እሱ ጋራ በሚደረግ ግንኙነት የሚሰራ ማንኛውም ሲሕር

ሲሕር ኩፍር የሆነበት ምክንያት ምንድነው ሲባል አቂዳን ስለሚነካ ነው። አቂዳን ስለሚነካ ነው። በነገራችን ላይ እ ሼክ ሓሚድ አደም የሚባሉ አንድ የሱዳን አሊም አሉ። የሲሕር ከፍተኛ ኤክስፐርት ነበሩ፣ ቶብተው ሲሕር እንዴት እንደሚሰራ ሲናገሩ አጂብ የሆነ ጉድ ያወራሉ። እውነትም እንደው አላህ

ዚክር በሉ ብለው ዚክር ውስጥ አስገቡን። በጣም ደስ አለን። ከዛ ከለዋ አሉን። እሱም ደስ አለን። ነቢዩም ከለዋ ገብተዋል አለ ሰላት ወሰላም ጋሩ ሒራ ላይ አል። ከዛ በኋላ ግን አርባ ቀን ነው ከለዋ መቀመጥ ያለባቸው ከሰው ጋር ሳትገናኙ አሉን። አርባ ቀን ከለዋ ለብቻቸው ይቀመጣሉ። ከተቀመጡ በኋላ ሰላት የለም ከለዋ ላይ ራቁትን መቀመጥ አለብህ በጨለማ በተለይ አርባ ቀን ሶላት መስገድ የለም። እዛ ከቆየም በኋላ ስንወጣ ቁርአን ቀደን፣ ቁርአን ቀዳችሁ የኸለዋውን ሙሉ። ጉርጓድ ጉርጓድ ተቆፍሮ ነው ኸለዋ የሚደረገው። አንጥፉት ተባል። ቁርአን ሙሉ እንቀዳደን አነጠፍ ነው አሉ። ከዛ በኋላ እርገጡት፣ ራቁታችሁን ቁሙበት፣ እርገጡት ተባል። ራቁታችን እንትናል። ቀጥ ብሎ ትልቅ ጥምጣም የተመጠመ እንደ ሲያዩት የሚገርም ሰው ፊት ለፊታችን ጅን መጣ ነው። በቃ እኔ ነኝ ገሌ ይባላለሁ ስሜ በስርህ ሁለት መቶ ሀምሳ ስድስት ጅኖች የውመድቤ ልሃለሁ የፈለግከውን እዘዝ የፈለግከውን ያደርግልሃል ተባለኩኝ ከዛ በኋላ ወልዩ ሁኜ የፈለግኩትን ነበር ማረገው ገይብ ሁሉ አቅ ነበር አለ እንዴ ቁላ ያዕለሙ ገይበ ኢለላህ ልትሉኝ ትችላላችሁ ግን እኔ ጅኑ ጋር ግንኙነት አደርጋለሁኝ ሁሉም ሰው የራሱ ቀሪና አለሁ አደለ የቀሪናው ጋር ኮንታክት አደርጋለሁ አሉ የኔን ጅኔን የኔን እዚህ እንትን የሚለኝ እጠረዋለሁ አሉ ኮድ አለኝ። ኮድ ሰጥቶኛል። ኮድ አንጠቅ ጠቅ ሳረግ ቀጥታ ይመጣልኝ እንደ ሶፍትዌር ሲመጣልኝ የእሱን የዚህን ሰውዬ ቀሬን አናግርልኝ ይለውና ቀሬናውን ያናግርልኛል። ሚስቱ ማን እንደሆነች እንዴት እንደታመመ ከየት እንደመጣ ገንዘብ ስንት እንዳለው ልጆቹ ሚስቱ በሙሉ ይነግረኛል። ከዛ ወልዩ ሁኜ ፍጥጥ ብዬ አናግረዋለሁ አሉ። በሚስጥር የሚነበብ ኪታብ እንዳለ ታቃለሁ አንቱ። ሸምሱ ልመዓሪፊ ልኩብራ የሚባል አንዴ የስሕር መጽሐፍ አለ። ሸምሱል መዓሪፍ ልኩብራ ይሄ በጣም ዓቢድ ዛሂድ የሆነ ሰውን የጻፈው ብለዋል። ሞአሊፉ በጣም ተቅይ የሆኑ ነበሩ አሉ። ለምን ወደዚህ አጀንዳ እንደተገለበጡና ወደ ሲሕር ተግባር እንደተመለሱ የሚታወቅ ምንም ነገር የለም ብሎ ባልና ሚስትን እንዴት እንደሚያጣሉ እንዴት ንግድ እንደሚያከስሩ እንዴት ሰው እንደሚያሳብዱ እንዴት ከመንደር እንደሚያጠፉ ከሀገር ሁሉ እንዴት እንደሚያባረሩ ሁሉ ያውቁበታል። በጣም የሚገርም አይነት ስራ ነው የሚሰሩት፣ እና በጣም ብዙ ጉድ ነው። ሁሉም ነገር ኩፍር ሰር ኩፍር። ኩፍር ሰርተን ነው ጅኖች ጋር ኮንታክት የምንፈጥረው ብለዋል። ኩፍር ካልሰራን ግብር የሚገበላል አሉ። ምን ምን ወንጀል ሰራችሁ አሏቸው። ወንጀል ሆኖ ያልሰራሁት የለም አሉ። ዜነ ልመሐሪ ምን ጨምሮ አሉ። እንድታፍሩ፣ ማንም ጀግና የለም እንደዚህ አድርጌያለሁ ብሎ የሚናገር ግን ሌላ ተላቶ ብቻለሁ። በሲህር እንዳትታለሉ ለማስጠንቀቅ ብዬ ነው አሉ። በነገራችን ላይ በየመንደሩ ሼክ ናቸው ተብለው የጥንቆላ ስራና የሲህር ተግባር የሚተገብሩ እነዚህ ሰዎች በሀይለኛ ሚስጥር ነው ሲህር የሚሰሩት። የባልና ሚስት ማለያያ ሲህር በምን እንደሚሰራ ታውቃለሁ። ነሸ እገሌ ነው የምወደው ስትል ልክ ሳሒሩ ጋር ስትሄድ ቀጠሮ ይያዝላታል። ሀይድ ላይ ነሽ ወይ ትባላለች። አይደለሁም ትላለች። በቃ ሀይድ ስትሆኚ ነይ ትባላለች። ሀይድ ሆና ስትመጣ ሀይድሽን ደሞም በብልቃት አምጪ ትባላለች። ታፋዋን ገልጻ እሳሒሩ ፊት አያተል ኩርስይና ፋቲሓ በሀይድ ደምብ ታፋዋ ላይ ተጽፎ ነው መስተፋቅር የሚሰራው። ከመስሪያ መንገዱ አንዱ መስተፋቅር ከመስሪያ መንገዱ ብትፋቅ ልዑለማ ኩፍር ነው። ቁርአንን በነጃሳ መጻፍ ምንም ሸክ የለም። ምንም ሸክ የለው እነዚህ

በ95 በፊት ባሉትም አያቶች 94 9 ይህን ሁሉ ከተናገረ በኋላ ድንገት አለ የይሁዶቹ ተግባር ለመሆኑን ለመግለጽ ነው። አሁን እዚህ አያት ላይ ምንድን ነው? ዚል መለከይኒ ማለት ምንድን የሚባለው? አገር ላይ ሀሩትና ማሩት ምንድን ናቸው? ፊትነቱን ማለታቸው ምንድን ነው? እዛ ረጅም የሆነ ቅሻ ያለበት ውስጥ መግባት አልፈለኩም፣ ግን ስለ ሲሕር ሲናገር በሙስባሐ ሲሕር ይሰራሉ እና አንድ ከፍተኛ ኢትዮጵያ ውስጥ ካሉ የሌላ እምነት ተከታዮች አንዱ ከምንሳለመው ነገር ላይ እንኳን ሲሕር እንሰራለን፣ ድግምት ይደገማል፣ በሽቶ በምናምን ሁሉ ብለዋል። ማለት በቤተ እምነቶች ገብተዋል። በቀልቻ ስም በዚህ በዒልም ስም በወልይነት ስም በከራማ ስም ማፊያ የሆኑ የሲሕር ባለሙያዎች ቀጥታ እንትን እያሉ ነው። ኢትዮጵያ ውስጥ እኮ አንድ ሰው በቀጥታ ወልይ ነኝ ብሎ ተነስቶ ሴቱንም ወንዱንም እያተራመሰ ከጠዋት እስከ ዙሁር ድረስ ኦርቶዶክስ ይሆናል። ከዙሁር አንስቶ እስከ አሱር ደግሞ ሙስሊም ይሆናል። ከአሱር በኋላ ፕሮቴስታንት ሆኖ ከፍተኛ ህዝብ እያንጋጋዝ ዚሁ አዲስ አበባ ላይ ትልቅ ስራ ይሰራ ነበረ። በስርአት እንደውም ምራቁን ሲተፋ ሁሉ እየተቀበሉ ይውጡለት ነበረ። በኋላ ትልቅ እየገነነ ሲመጣ በቀድሞ መንግስት ታስሮ እስር ቤት ነበር የሚገኘው። እሱም ማለት ነው ምንድን ነበር የሚሰራው ብለ ስታስብ ሁሉም ሲህር ነው። ሁሉም ጥንቆላ ነው። ጥንቆላ ከሲሕር ጋር ግንኙነት አለው። ይህ አያት እንኳን ጥንቆላውን አይደለም እየተናገረ ያለው ሲሕሩን ነው። ግን ሂዶ ሂዶ በሸጣን ትብብር የሚሰሩ ነገሮች ስለሆኑ አላህም ስብሃነሁ ወተዓላ በግልጽ ቋንቋ አስጠንቅቆናል። ወለቀድ አሊሙ ለመን ሽተራሁ ማለሁ ፊ ልአኸረት ሚን ከላቅ ብሏል። ወለቢእሰ ማ ሸረው ብሂ አንፍሰሁም ለው ካኑ ያዕለሙ እንደው አለማወቅ ወይ አለማወቅ ቢያውቁ ኑሮ አያረጓትም ነበር ብሎ

ከሲሕር እና አሁንኛ ጋር ኢትዮጵያ ውስጥ ያለው ችግር ደግሞ ሳሒሩም ይህ እንዲሁ ሕርዝ የሚጻጽፈውንም ነገር አለመለየት፣ ሁለቱንም ለይቱ አያውቁ። አንዳንዶቹ አስማኡላህ አልሑስናም እየጻፉ ሌሎችንም እያደረጉ ሩቅያም እያደረጉ ሕርዝ ይጽፋሉ ተብሎ የሚጀምሩ ሰዎች አሉ። እነዚህ ሂደቶች ግን ቀስ በቀስ ወደ ጥንቆላ ይሄዳል ይችላል። ነገር ሊጨምርሉነሽ ትልቅ ነገር አንስተዋል

እንደ ውትዳር የሚያጣች ቤተሰብም ጋር የተጋጨች የሆነ ሀላ ነፍስ ያለባትም ሳይኮሎጂካል ፕሮብለም ያለባትም የአእምሮ በሽታም ያለባት ሰው ሩቅ ያላስቀራ እያለች ወደ ጎረምሳ ቤት ይኬደል። አሁንም እንደምናውቀው እዛ ሪያድ ላይ ኪላፍ ተነስቶ አሉኝ። ለምን እስኪ እኔ ሰብስቤ ሪያድ ላይ ሩቅ የሚቀሩትን ሰዎች ሰብስቤ ለምን አላወያይም ብዬ አሉ። አንድ አሊም እቤት የጠራኋቸው አሉ። ሰላሳ ስድስት ሺህ ቁጥር ሩቅ የሚቀራ ሪያድ ላይ ከዛ ስጠራቸው አንድ ነገር ትዛለኛሉ። ምን ትዛለው ሲሏቸው፣ ለምን ቤቴን ታሕሲን አላደርገውም፣ ሩበማ ሳሕር ሊሆኑ ይችላሉ አልኩኛሉ አሉ። ቁርስ ጠዋት አንድ ሰዓት ላይ ጠርቻቸው ከፈጅር በኋላ ተነስቼ ቤቱን ዙሪያ አያተል ቁርስ የቀራሁበት ሱረቱል በቀር ቀራሁበት አሉ። ከዛም በኋላ የሪያድ መንገድ እንደምታውቁት ግልጥ ያለ መንገድ ነው። በቃ ቤት የት ነው መክረጅ ስንት ነው፣ በቃ ጠቅጠቅ አድርገው ድርስ ነው። ለሰላሳ ስድስቶችም ሎኬሽን ላክልኝ አሉኝ። ለሰላሳ ስድስቱም ሎኬሽን ላኩኝ። ከአምስቶቹ ውጭ ሌላው አልመጣም። ምን ሆናቸው? ሰላሳ አንዱ አልቻለም። ምን ሆኖ? ቤቱ ጠፋ፣ ሎኬሽኑ አልሰራ። በዛ ሰበብ ሳሕር መሆናቸውን አወቅኩኝ አሉ። ምክንያቱም ማንም ሰው ሲሕር እንዳይነካው ቁርአኑን ከቀራ ተውሒዱን ከያዘ ተወኩሉን ከአላህ ጋር ካደረገ ኢማኑን ከጠበቀ የጠንቋይ የሳሒር የአስማተኞቹን ባህሪ ለይቶ እንደ ሁሉንም እርግፍ አድርጎ ትቶ ነገሩን ጥቅልል አድርጎ ለአላህ ከሰጠ ሙሉ በሙሉ ኮምፕሌት ሙሉ በሙሉ ሰውየውን የሚነካው ነገር የለም። ቅድም ያልኳችሁ ሼህ ሐሚድ አደም የሚባሉት የሱዳን የሲህር ኤክስፐርት የሆነ ሰው አንድ ወንጀል ሰርቶብኝ ሂዱና ግደሉልኝ ብዬ ላኩኝ ጅኖቹን፣ አሉ ወላሂ ተሰብስበው ተሰብስበው ሄደው ፈልገው ከአቅማችን በላይ ነው ብለው መጡ ከአቅማችን በላይ ነው። አዝዣችሁ አትታዘዙም አልኩና ተናድጄ ለመረደተ ሸያጤን ላኩኝ አሉ። መረደተ ሸያጤን የሚባላሉ ምንድን ናቸው ስላቸው፣ ከፍተኛ ናቸው። በደንብ ነው እነሱ መምታት የሚችሉት። እነሱ ሄደው ድምፁን ሰምተነዋል በዓይናችን ግን ማየት አልቻልንም። አግኝተነዋል ግን ብዙ ሰው መካከል ነው። ድምፁን እንሰማዋለን ስለምናውቀው ግን ሰውየው ማግኘት አልቻልንም አሉኛሉ። ፍሪት ላኩኛሉ ፍሪት ምንድን ነው ኤፍሬ ስላቸው፣ የነሱ በላይ ነዋል። እነሱን ላኩኝ። በቃ ሰው የሆነ አትልፋ፣ እናገኘውም ጥብቅ ነው ብሎኛል። ሴቶቹም በዚህ በሄርዝ ስም በዚህ በሩቅያ ስም ሩቅያ በስርዓት ሩቅያ ቤት ሄደው ጥቁር አዝሙድ ይሰጧቸዋል፣ ወይራ ዘይት ከጅዳ አምጥተው ይሰጧቸዋል። እና እየታከምኩ ነው ቁርአን የተቀራበት እቤታችሁ ቁርአናችሁን ቅሩ። በየጎረምሳ ቤቱ ሩቅያ እናደርጋለን እያላችሁ አትሄዱ በየቤታችሁ ቁርአናችሁን ቅሩ። ነቢያችን ሰለላሁ ዐለይሂ ወሰለም ሩቅ አድርገዋል። ሲታመሙ እናታችን አይሻ አድርገውላቸዋል። እና ሰውም መንቃተ አቃተው። በሄርዝ ስም ብለው አልቀጥሉበት። ማናእንዳረሰብያ ትልቅ ነገር ነው። እኔ እንደውም ልለው ካሰብኩት የበለጠ ነው የተናገርኩት። እኔ ሻ ያየሁት ነገር አንደኛ ሰው አይለይም እንዳልከሆኑ፣ አሁን ኪላፍ አለው የሄርዝ ነገር አስማኡላህ ሑስና ከሆነ ብሸእን ማዕሉም ከሆነ ዱዓ ማእሱር አርጎ ጽፎ ከሰጠ ምናምን ታዕሊቁ ባ ይሆን። አሁን እኮ ያለው ነገር ሼክ የወለየለት ጠንቋ ሰላት የማይሰግድ አንዳንድ ጊዜ ካፊርም ሊሆን ይችላል። ሙስሊም ያለለ ቅድም ሼክ የሚያነሱት አዲስ አበባ የነበረው ይሄ እያንጓለለው ተብሎ የማንንም ትዳር ሲያፈርስ የነበረው ሰውዬ ምንም ነገር እኮ ያለው ብስለቱ ነው እንደዚያ ያደረገው እኛ ጋር በየአካባቢው የምንሰማው የነበረው የጥንቆላ ነገር ይቺ ሄርዝ ሸህ ነው ተብሎ ተቀምጦ አንዱ ሸህ የሆነ ነገር እየጻፈ ጀመረ ተባለና መስጅድ ይመስለኝ ነበር። የሚያስለኝ ይመጣል ብዬ መስጅድ አይመጣም ምናምን ስል መስጅድ አይመጣም። ለምን መድኃኒት እያደረጉ ታዲያ መድኃኒት የሚያደርግ ሰው መስጅድ ምን ይከለክለዋል? አመት አለፈው፣ ሁለት አመት አለፈ። አዲስ አበባ እኮ ሁለት አመት ሶስት አመት አለፈ። ከዚያ የሆነ ቀን የሆኑ ሰዎች ወደ እሱ ቤት ይሄዳሉ። የት ይሄዳችሁ ነው? ከቤተሰብ ጋር ነው የሚሄደው። ታመን ምን ሆናችሁ? ገሌ እሷንም ያማታል እኔንም ጀመረኝ ልጆቹንም እንደዚህ ያስጨኋቸው ነው። ስለዚህ ሸሆቹ ጋልለን የቱ ሸህ ረስቼዋለሁ። ሸ ያን ቀን በቃ የመጨረሻ ተስፋ ቆረጥ ኳ። ሰውዬ ይህ ሰውዬ ጥንቆላ ጀምሯል እንዲህ ብዬ መስጅድ ላይ እዚያ እሱ ያለበት አካባቢ ላይ ወጥቼ መናተ በናታ አራፈናው ካሂንን ፈሰደቀ ሆይ ማያኩል ከፈድከ ገፈር ማንዚል ላ መሐመድ ብዬ እንደው ገሌ ብዬ ስም አልጠራሁም እንጂ እሱ ጋ የሚደርስ ነገር አስተማረ። እሱ ወጣ ወጣቶቹ አገኙ፣ ምን እዚህ የሆነ ሰው እያለ ይኸው፣ ሰላት ከመጣኝ ጋር ከተገናኘ ረመዳን እንኳን አይመጣም አሉኝ። ዒድ ይሄዳል በዚያ በኩል ነው የሚሄደው አሉ። መሄዶም የሚሰግድም አይመስለንም አሉ። እስቲ እንደው ልጅ የለውም አልኳቸው። ልጁ ወጣሉኝ ልጁ እነሱ መስጅድ ምትሄድ ከሆነ ኔ ጋር እንዳትመጣ ተብሎ ወጥቷላ። ልጁን አገኘ። ይህን ነው መንገድ የፈለግኩት እንዴ። የመጀመሪያው የዚህ ታሪክ መነሻው ከሙስሊምና ሃይማኖት ውጭ የሆነ ሰው መጥቶ ነው ያስተማረዋል። ከእስልምና ውጭ የሆነ ሰው። ከዚያ በኋላ ልጅ ልጆቼ እስከሚያልፍላችሁ ድረስ የሆነ ነገር አግኝቻለሁኝ ተብሎ አሁን ያልገዛ ነው መሬት፣ ያልሰራ ነው ስራ፣ ያላደረግ ነው ነገር የለም። ግን ቤቱ ውስጥ አንድ ነገር፣ ኢማን የሚባል ነገር የለም። አለ ካሴት አምጥቶ የሆነ እንግዳ ሰውዬ ሀዲያ ሰጣቸዋል። ይሄ ኦሮምኛ ካሴት አልነበረም፣ ታስታውሳላችሁ፣ ተፍሲር የነበረበት እሱን አምጥቶ ሀዲያ ሲከፋፈል አምጥቶ እነሸህ ብሎ ምናምን ሰጣቸዋል። አውጡልኝ እምቢ ስንላቸው ሽንት ቤት አስገቡል ጥንቆላና ይሄ ህርዙንና እንትኑን ራሱ በአድራጊ ሩቅያ ሩቅያ ተብሎ አሁን እኛ የሚቀራው እኮ ቢሳካ ተሳካ ነው ባይሳካ ይቀራል ሙኻለፋት ሸርዒ እያለው ወንድ ጋር ሆኖ ምናምን ሆኖ አንዳንድ ጊዜ እየተደበደቡም ነው እኮ ደግሞ ሩቅያ የሚደረግባቸው እንዲጮሁ ይደበደባሉ ይገርፋሉ አዎ በቀዝቃዛ ውሃ ምናምን ሲረጩ ሴቶቹ ይጮሃሉ ይደነግጣሉ ይህን ይህን ያደርጋሉ ያም ሆነ ይህ እኔ በዚህ በሩቅያ ስም ራሱ የዚህ የሂርዝና የማን ነው የጥንቆላና የሲህር መሳሪያ እንዳይሆን ጥንቃቄ እንዲደረግ በዚሁ በሻይኮች ባሉበት ማሳሰብ ፈልጌ ነው። ጀዛኩምላ ኸይር ባረከላሁ ፊኩም። የዛሬው ትምህርታችን እዚህ ያበቃል። እንሻላ የሚቀጥሉት ቀኖች እንሻላ ሰፊው በሌላ ትምህርት እንገናኛለን። ወሰላሙ አለይኩም ወረሕመቱላ ወበረካቱ